አስቀድመህ ሰላም አለ ማለቱ ግን ተመራጭ ነው። አይደለ? ተመራጭ ነው። መንገዴስ ብታገኛቸው ምንድን ነው የምታደርጋቸው? ወደ ገደል፣ ወደ ገደል ይከትታለሁ። ወደ ገደል ትከትተናለህ። ይህንን ያስተማረው ማን ነው? ከክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር ራ ስደት መከራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም፣ ሰላም። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከስሳ ደረሳችሁ እኔ አለሁ እግዚአብሔር ይመስገን። ለዚህ የዩቱብ ቻናል አዲስ የሆናችሁ የሰውስ ና ካሱ እባላለሁ። የተዋሕዶ ቤተሰብ የሚል የዩቱብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክበርልኝ። ቪዲዮውንም ከመጀመራችሁ በፊት ላይክ ስለምታደርጉ አመሰግናለሁ። ሰሞኑን በእፎይ ጉዳይ የምንሰማው ነገር አለ እና ያ ነገር እየተባበሰ እየተባበሰ እየሄደ ነው እናም ደግሞ ከአባታችን እየተሰጠ ምላሽ አለ፣ እሱን አይተን እንመለሳለን። ከሸቱን መለሰም ምክር አዘል የሚመስል መልእክት አለና አንድ ከሙስሊም ወንድማችንም እንዲሁ መልእክት አለ። እነሱን መልእክቶች አይተን እንመለሳለን። ቪዲዮን እስከ መጨረሻው እንድታዩ በትህትና እጠይቃችኋለሁ። ይህ ቪዲዮ ለሁሉም ለሙስሊሙም ለክርስቲያኑም ለሁሉም መዳረስ አለበት እና ቪዲዮን ስንጀምር ሁላችንም ሼርና ላይክ እያደረግን እንጀምር ወደ ቪዲዮ ዛሬ ከቤት ከንብረቱ ወጥቶ በየመጠለያ ወርቆ የሰው ያለች ደረሱልኝ በሚልበት ሰዓት፣ በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለች በሚባልበት ሰዓት፣ እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ሀገሩን ለማፍረስ መሯሯት ይህ የማንም ኢትዮጵያዊ አላማና ድርሻ ሊሆን ስለማይገባ ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናለው። መልእክት ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚሁም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተ ክርስቲያን አንዲት ብትሆንም በእያንዳንዱ መሪ መሪ አለው፣ ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው። ሁላችንም የምንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን አለ። በስሜት አንነሳ። በትዕግስት በፍቅር፣ በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካከርን በጎ ስራ ለመስራት ራሳችንን እናዘጋጅ። ከዚህ ውጭ ግን እያንዳንዱ ዛሬ መጠን ሰሚው ብዙ ነው፣ የፀሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት፣ ያላየውን አየው ብሎ የሚሰብከው ብዛት የሚታየው ነገር በጣም ብዙ ነው። ያንን ሁሉ እንከተል ካል እንደ ሃይማኖት የሃይማኖት ብቻ አይደለም እንደ ሀገር ሀገርን አይደለም። ስለዚህ የምንሰራው ሁሉ ተናበን ተስማምተን እንኖር፣ ተነቃቄ ግን እናድር። ተመሳሳይ ብዙ ስለሆነ ወደ ነገሮች የሚገፋፉ ወደ ጭወት የሚገፋፉ ወደ ጥላቻው የሚገፋፉ ወደ መደባደቡ ወደ ደም መፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ፣ በሉት ፍቅርን የሚሰብከውን እንስማ፣ ግን ቤተ ክርስቲያናችንን ደግሞ እንጠብቅ። የሁሉም የደካማ ሁሉ ምንድነው መሞከር ያለ የወደቀ ግዳይታችሁ ታውቃላችሁ። ግንድ አንድ ቦታ ላይ ከወደቀ ጫካ አካባቢ መንደርም አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላል ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያለ ክንዱን ይሞክርበት። አይን እያየ ነው ያለ። ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ካህናቷ፣ ያም ተነስቶ ልጆቿ። ኢትዮጵያዊ ሰው ያን ያህል ይደባደባል? ሙቶስ ያን ያህል ይወቀራል? እንደው አንጀቱ ይፈቅዳል? ህሊናው ይፈቅዳል! ሰው ኩረ በመፈጠሩ ብቻ ክቡር ሰው ከሞተ በኋላ አስከሬን የሚደረደርበት አገር ህግ ባለበት፣ ከሞተ በኋላ እሳት የሚቃጠልበት አገር ህግ ባለበት፣ ከሞተ በኋላ ብዙ ፈተና የሚደርስበት አገር እምን ዘመን ላይ እንደደረስ ነው። ወቁት። ለዚህ አስተዋጽኦ የምናደርገው ተመሳሳይ ስራ በመስራት አይ፣ በጸሎት በትዕግስት፣ በፍቅር፣ በሰላም ወደ እግዚአብሔር በመጮፍ ያለምንም መሳሪያ አድርጎ ድል እንድናደርግ አለምን አሸንፎ እንድናሸንፍ ያስተማረንን አምላካችን መድኃኒታችን ኢየሱስ ክርስቶስን ስንከተለው ብቻ የትኛውንም መሳሪያ አላያዘን፣ ግን በትግስቱ በፍቅሩ በሰላት ሁሉንም አሸንፎ እንድናሸንፍ አስተምሯል። ስለዚህ አዲስ ነገር አለመኖሩ ነው። ከ በአለም ሳላችሁ መከራ ይለባል ነገር ግን እኔ አለምን አሸንፌዋለሁ እኛም እናሸንፈዋለን እነ ቅዱስ ጊዮርጊስ አሸንፈዋል አላሸነፉም ስንት ነገሥታት ቅዱስ ጊዮርጊስ ያሸንፈዋል ሰባ ነገሥታት ምንድን ነበር በእጁ ያለ አለ ነፍት ድንጋይ ጎራዴ ምንም ነገር አለበት፣ መስቀሉ ብቻ ነው። በ ያለው እምነት ነው ያለው፣ ትግስት ነው ያለው፣ ፍቅር ነው ያለው። በጸሎቱ እሳት አውርዶ በእሳት አጣጥሏቸዋል። በጸሎቱ እሳት ጥሩ አይደለም እሳት አንድዶ አይደለም በጣም ምራት ነው ከእግዚአብሔር በሆነ አለ። ያው እንግዲህ አባቶቻችን ያሉት መልእክት ይሄ ነው። ኡስታዝ አቡበከር ያለውን መልእክት ሰምተነዋል በባለፈው። አሁን ደግሞ የእኛ አባቶች ያሉትን መልእክት ሰምተናል። ምክንያቱም ጸብን ማጋጋል ሳይሆን ጸብን ማቀዝቀዝ ነውና እና ማጋጋል በዚህ ሰዓት ላይ ምንም አይሰራም። ሁላችንም ሁለታችንም ጸሎት ላይ ነን፣ ጾም ላይ ነን እና በዚህ በጾም ሰዓት ላይ ነገሮችን ማጋጋል በጣም በጣም የሚደብር ስራ ነው። አባቶቻችን እንዳሉን በእራብ ያለው አሉ፣ ዝም ብለው በየመንገዱ የሚገደሉ አሉ፣ ብዙ ነገር የሚሆኑ አሉ እና እነዛም ማሰብ ነው እንጂ በሃይማኖት በዘር አሁን ደግሞ ጭራሽ ወደ ዘር እየተሄደ ነው በዘር እየከፋፈሉት ነው ይሄንን ነገር እና በጣም በጣም የሚያስጠላ ሁኔታ ላይ እየተባባሰ እየተባባሰ እየሄደ ነው። እና ከሁሉም ነገር ይልቅ ሰላም ስለሚሻል ወደ ሰላሙ መንገድ ብንመጣ ይሻላል። የሆነ እንደተማረ ሰው በቃ መረጋጋት ማለት ነው። የምን ግድያ፣ የምን እንደዚህ በጉልበት ማመን ነው? ወደ ተረጋጋ መንፈስ መምጣት ነው እና የሚያዋጣው እንድትረጋጉ በፈጣሪያችሁ ስም አሳስባለሁ። እኛ አሁንም ቢሆን በባለፈውም ብያችኋለሁ፣ ተረጋግታችሁ መጠየቅ ያለባችሁ ነገር ካለ መጠየቅ ነው። ተበድለናልም የምትሉ ከሆነ የተበደላችሁትን ነገር እንትን ብላችሁ ለፍርድ ማቅረብ ነው። እኛም ለፍርድ ይቅረብልን የምንላቸው ሰዎች አሉ። እናንተም ደግሞ የእያንዳንዱ በድሎናል፣ እፎይም ሆነ ማንኛውም ሰው ሆነ በድሎናል የምትሉትን ለፍርድ እንዲቀርብ ማድረግ ነው እንጂ ንግደለው፣ እንፍለጠው፣ እንቁረጠው በጣም በጣም በጣም ይሄ ከተማረ ሰው የማይጠበቅ ነውና።

ምን ለማለት ፈልጌ ነው? ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል። ጭቅጭቁ አግባብ አይደለም። ክርስትና ለእስልምና ባለውለታ ናት። ኢትዮጵያ ውስጥ እስልምናና ክርስትና ከውጭ የመጡ ናቸው። ሌላው አለም ላይ ያሉ ከውጭ ሲመጡ ግን በአመጣጥ? ኦርቶዶክስ ይቀድማል፣ ቀጣይ እስልምና። እስልምናን የተቀበለው ግን ኦርቶዶክስ ነው። ኦርቶዶክስ ለሙስሊም ባለ ወለታ ነው። እኔ ደም ቢያንሰኝ በረር ታይፓችን ቢመሳሰል የደም ግሩፓችን ኦርቶዶክስ ወንድሜ እኔ ሙስሊም ስለሆንኩ አትለግሰኝም እለዋለሁ አልለውም። ስለማልለው ማለት ነው። በሃይማኖት ጉዳይ የምትጨቃጨቁ ሰዎች የፖለቲካ ትርፍ ለማግኘት እውቅናን ለማገኘት፣ ፎሎራችሁን ለመጨመር የተለያየ ነገር ለማድረግ ነው። እኔ ሙስሊም ነኝ። ከአጽብ ገጽ እስከ አርቡዳሴ ማርያም ድረስ ተምሬያለሁ። መማሬ ግን ክርስትናን እንዳቀው ያደረገኝ ጥቅም አለው እንጂ ጉዳት የለውም። ማወቄ ለራሴ ነው የሚጠቅመኝ። ሙሉ አዲስ ኪዳን እና ብሉ ኪዳን አወቅኩ ማለት ክርስትናን አወቅኩ ማለት አይደለም። የእኔ ጓደኛዬ ደሳለኝ የሚባል ዲያቆን አለ። ሰላሳ ጁዝ ቁርአን አክትሟል። ግን ስለ እስልምና ወቀ ማለት አይደለም። በሃይማኖት ጉዳይ የገባችሁ የምትፈተፍቱ ሰዎች ባካችሁ ባካችሁ እንደኛ ተከባብር ነው ይኖር ነው። ይህንም ቪዲዮ እስኪ እንዲደርሳቸው ሻር አርጉልኝ፣ እስኪ ሻር አርጉልኝ። እኔ ፎሎ ምናምን አልፈልግም። ሸር ኮፒ ሊንክ እያደረጋችሁ አድርሱልኝ። ይደብራል እንዴ አንዳችን ከአንዳንችን ነው እኮ የምንኖረው። በጣም ነው እኔ ያዘንኩት፣ በጣም ነው ያዘንኩት። ወላሂ በጣም ነው ያዘንኩት። ያው እንግዲህ ወንድማችን ያለው ይሄንን ነው። በጣም ትክክለኛ የሆነ ነገር ነው የተናገረው እና በጣም የሚያስማማ ነገር ነው። ተከባብሮ የኖረ ህዝብ ነው ዛሬ ላይ እንደዚህ እየሆነ ያለው እና እሸቱ መለሰ የተናገረው መልዕክት ደግሞ ሰምተን እንመለስ። አንተም ስለ ሙስሊሞች ያለን አቋም እስኪ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታቋል። ላለፉት 17 ዓመታት የልብ ጓደኛዬ ነው ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለእሱ የሚላከውን ብር አብረን እያጠፋን ለኔ መጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት አስራ ሰባት ዓመታት ምርጥ ጓደኛዬ ነው። ለእሱ የተላከ ገንዘብ የኔ ነው፣ ለእኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤንም አማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው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 ያለ ጥርጥርና በንጹ ልብ አመልካለሁ። ይህንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አርጉልኝ፣ ሀሳቡን ከወደዳችሁት ላይክ አርጉ። የእናንተን ሀሳብ ግን ልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። ያው እንግዲህ እንደተከታተል ነው ነው እሸቱም የተናገረው ነገር እንደ ቅድሙ ሙስሊም ነውና ተባብሮ የኖረ ህዝብ ነው ተከባብሮ የኖረ ህዝብ ነው። በጎረቤቶቻችን አሉ፣ ዘመዶች አሉ፣ ጓደኞች አሉ። በጣም በጣም በጣም በጣም ምርጥ የሆኑ ሙስሊሞች አሉና እና ይሄ የማይካድ ነው አብረን የኖርነው ነው እና አሁን ላይ እንደዚህ በቲክቶክ እና በዩቱብ መጣላት ማጋጋል ምናምን አይሰራም። ነገር ግን እኛ የምናስባት እስልምና እሸቱና ልጁ የተናገረው ነው። እስልምና ኦርቶዶክስ የምንለው ይሄንን ነው። ነገር ግን በቲክቶክ ላይ ደግሞ የምንሰማው እስልምና ይሄኛውን ነው። ሰምተነው እንምልስ። አብዱ እንኳን ላመጣ ምን ላይ ናቸው? ክርስቲያኖችን ሰላም ማለት ትችላለህ? አስቀድመ ምን ሰላም አለይኩም ነው ወይስ በቃ ሰላም አቅረብ ትችላለህ? ክርስቲያኖችን እችላለሁ። አዎ፣ ሰላም አለይኩም አለለ። ኦኬ፣ አልጠየቅኩህም እሱን። አስቀድመህ ነው ያልኩ። አስቀድመህ ከተባልክ የትኛውም ሰላምታ ነው። አስቀድመህ ሰላም ማለት ትችላለህ ወይ አስቀድመህ? የምልበት ባሊል ጥሩ ነው፣ ግን የምልበት መጋጣሚ አለ። አስቀድመህ ሰላም አለ ማለቱ ግን ተመራጭ ነው አይደል? አዎ፣ ተመራጭ ነው። ኦኬ መንገሌስ ብታገኛቸው፣ ምንድን ነው ብታደርጋቸው? ወደ ገደል፣ ወደ ገደል ትከተናለ፣ ወደ ገደል። ይሄንን ያስተማረው ማን ነው? አርበኛ የሆነውን ክርስቲያን ነው። ኦኬ ሳይ ሙስሊም አንድ 67 ኤም ክፈትልን? ይሄን የተማርከው ካለብዩ ነው አይደል ጦረኛውን ጦረኛውን፣ ካፌር እንደዛ ነው ማድረግ ያለው። ጦረኛ ቢል ታሳየኛል። እዚህ ጋር ሸሪውንም ታወጣለህ። ከፈለግህ አንብብ። ምንድን ነው ክርስቲያን ነው አንብብ። አዎ ትክክል። ይሄ እኮ አሁን ቀይ መለስኩልህ እኮ ነው፣ ግሪቲንግ ነው። ስለዚህ ምንድን ነው የሚለው? ልብ በሉ፣ አይሁዶችን እና ክርስቲያኖችን መንገድ ላይ ካገኛችሁ፣ አስቀድማችሁ ሰላም አይ፣ አስቀድማችሁ ሰላም እንዳትሏቸው ስትገናኙ ይላል መንገድ ላይ ካገኛችሁ ምን በሏቸው? የሚለው በሏቸው ነው የሚለው። ዋ ነገርኩህ እኮ ቅድም የነገርኩህ እንድመለሰ ጠይቀኛ። ድገምልን ድገምልን፣ እሺ ታፍርበታለህ። በነብዬ ነገር ግን አ በነብይ አስተምሮ ታፍርበታለህ። ማታፍር ከሆነ ንገረን። መንገድ ላይ ካገኛችኋቸው ምን አድርጓቸው የሚለው አጣቡባቸው፣ እዛ ገደል ክተቷቸው ይላል። እና መንገድ ላይ አሁን የምታገኘውን ክርስቲያን ሁሉ ወደ ጠባብ ቦታ እየቀጠርክ ገደል ትከታለህ ማለት ነው ሁኔታ ያስፈልገዋል እኮ ዝም ብሎ አይደለም። ምንም ሁኔታ አላስቀመጠም። እዚህ ጋር ምንድን ነው የሚለው እንደ ሁኔታ ያስቀመጠው፣ መንገድ ላይ አለ፣ አይሁዶችን አይ፣ ምን ክርስቲያንና አይሁዶችን ቀድማችሁ በፍጹም ሰላም እንዳትሉ አለ። መንገድ ላይ ካገኛችኋቸው ደግሞ አለ፣ ወደ ጠባብ ቦታ ገፍትሯቸው። ይህ እንዴት ነው? ምን አይነት ጤናማ አስተምሮ ነው? አይ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ። አቀራም ክርስቲያኖችን አላህ ያጥፋቸው እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። አየ እሺ አምባው፣ እሺ አምባው አላህ ያጥፋቸው ይላል፣ ያው ኮምቦ አላህ ያጥፋቸው ይላል። አሳየው አላየው መሰለኝ። ክርስቲያኖች ላይ ስላደረከው እየተራገምክ ነው እያለ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይሄንን የቁርአን ክፍል ደግሞ በየቀኑ እቀራዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋጨዋ ትጫወታለህ። ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ 551 ወይንም 328ን ከፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አየህ፣ አይችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጪ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። ዘጠኛ ስምንትም መመልከት ይቻላል። እርኩሶች ነው የሚለው እርኩሶች አድርጎ የሚያስቀምጣን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና እና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው አላመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከአስር ውስጥ አንደኛው ብቻ ከሆነ ሙስሊም ዘጠኙ ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለ ተብሎ ተፈቅዶለታል። በጥርስ የሳክ ከዘጠኙ ጋር ብረህ መኖር ትችላለ። ግን ዘጠኝ 29ን ቅድመ ያነበብንላችሁን እርገማቸው በልብ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርገህ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም ሀያ አንድ ላይ ይመጣል። ምድር ያላህና የመሐመድ ብቻ ስለሆነ ተዋጋቸው እነሱ የተዋረድ ነው፣ ጂዚያ በእጅህ ሊከፍሉ ይገባል ይላል። ያው እንግዲህ እንደተከታተልነው ነው በቪዲዮ ላይ ቁራናቸው ላይ አለ የተባለ ነገር ነው እና ቁራናቹ ላይ ካለ አለ ነው እና ያንን ነገር ደግሞ ቁርአናቸው ላይ ሰሞኑን ቁርአን ላይ የማልቀበላቸው ነገሮች እያለ ከራሳችሁ ወንድማችሁ እኚህን እኚህን ነገሮች አልቀበላቸውም፣ አያስማሙኝም የሚሉ አሉ። እና ቁርአናችሁን ራሳችሁ መርምሩ። አይ ከቁርአናችን አልተጻፈም ይሄ ይሄ ነገር ከቁርአናችን ላይ አይደለም እያለ ያለው እና ይሄ ልጅ ትክክል አይደለም የምትሉ ከሆነ በግድያ ሳይሆን ህጋዊ በሆነ መልኩ ተይዞ በህግ መጠየቅ ነው እንጂ በስሜታዊነት ተነሳስታችሁ መግደል፣ መቁረጥ፣ መፍለጥ መፍትሄ አይሆንም። እናም ደግሞ ቁርአናችሁ ላይ ደግሞ ያ ነገር ካለ ኡስታዛችሁንም ቢሆን አስተማሪዎቻችሁንም ቢሆን መጠየቅ ነው ያለባችሁ። ሰውን መግደል እኔ አግባብ ነው ብዬ አላስብም። ለሰው መልካም መጸለይ ነው እንጂ መጥፎ መጸለይ መግፋት መግደል መጸለይ እንደዚህ ከጀርባ መጸለይ በጣም የሚያስጠላ ጉዳይ ነው። ሙስሊም እህት ወንድሞቻችን ተዋደን ተፋቅረን እንደምንኖር ነው የምናውቀው፣ እና ከጀርባችን እንደዚህ እንደምትጸልዩብን አናውቅም። ይህንን ነገር ብዙዎች የማያውቁ አሉ። ይህንን ጥል ራሱ ሰሞኑን ያለውን እስልምናና የኦርቶዶክስ ላይ የተነሳውን ውዝግብ ራሱ ያልሰሙ ብዙ ሙስሊሞች ሊኖሩ ይችላሉ። አሉም ደግሞ በጣም እርግጠኛ ነኝ። እንዲሁም ደግሞ የእኛ ኦርቶዶክሶች ያልሰሙ አሉ። እና ይሄ ጥል የምንጥል ነው፣ የሚዲያ ጥል ነው፣ ሚዲያ ላይ የተነሳ ነገር ነው። በሚዲያ ነው ከዛ ወደታች ይወርዳል። የማይሰማውንም ያላወቀውንም ህብረተሰብ ነው እና የሚጎዳው። ከድርጊቶቻችሁ ተረጋጉ፣ ተቆጠቡ። የኛም ደግሞ እህት ወንድሞቻችን በሚዲያ ላይ የምትሰሩ ዩቲዩብ ላይ የምትሰሩ በተለይ ዩቲዩብ ላይ የምትሰሩ አጓጉል ተምሌን አጓጉል ርዕስ የምትጠቀሙ ሙስሊሞች እንደዚህ ያደረጉ ሙስሊሞች እንደዚህ ሆነ እንደዚህ ሆነ እያላችሁ ያልተገባ እዚህ ያስገባላችኋለሁ ተምሌኖቻቸውንና። ያልተገባ ነገሮች የምታደርጉ እህት ወንድሞቼ ከድርጊቶቻችሁ ተቆጠቡ፣ እባካችሁ ወደ ሌላ ነገር አትቀስቅሱ። ለማብረድ ነው እንጂ መጣር ወደ አልተገባ ነገር መቀስቀስ በጣም በጣም በጣም ይደብራል። ተከባብሮ የኖረ ህዝብ ነው፣ እስከ ዛሬ ድረስ ተከባብሮ የኖረ ህዝብ ነው። የተበደለው ነገር ካለም በስነ ስርዓቱ መጠያየቅ ነው እንጂ እንደዚህ ማጋጋል አይሰራምና እና እናንተም ቢሆን ከድርግቶቻችሁ ተቆጠቡ ሙስሊሙ እህቶቻችን ወንድሞቻችንም እህቶቻችንም ብትሆኑ ተረጋጉ ለማለት እወዳለሁ እንደተማረ ሰው አሁንም ቢሆን እንደተማረ የተማረ ሰው ተረጋግቶ በውይይት ነው እና የሚያምነው በገጀራ ሳይሆን በውይይት ነው እና የሚያምነው በውይይት እንድታምኑ አሳስባችኋለሁኝ ለዛሬ አዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ ለሁሉም ሰው እንዲተላለፍ ይህን ቪዲዮ ሼር፣ ሰብስክራይብ፣ ላይክ እንድታደርጉ በትህትና ጠይቃችኋለሁኝ። ሀሳቤ ካስማማችሁ ኮመንት ላይ ጻፉልኝ፣ ካላስማማችሁም ኮመንት ላይ ያስቀምጡልኝ። ስድብ ግን እባካችሁ ስድብ እንዳጽፉ፣ እህት ወንድሞቼ ሙስሊሞች፣ ስድብ ኃጢአት ነው እናንተ ጋር ይኖር አይኖር አላውቅም። በእኛ ስድብ ኃጢያት ነው እና ስድብ ራስንም ዝቅ የሚያደርግ ነገር ነው። በጣም የሚያዋርድ ነው። በጣም በጣም የሚያጸይፍ ነው። አጓጉል ስድቦች፣ አጸያፊ ስድቦች። እኔ ምንም ነገር ያልኳችሁ የሚያሰድብ ሊያሰድብ የሚገፋፋ ነገር ያልኳችሁ ነገር የለም። እንደ ተማረ ሰው እፎይ ይበድሎናል ካላችሁ በውይይት መልኩ ጠርታችሁት ማውራት ትችላላችሁ። ነው እና ሌላ ምንም የተባላችሁት ነገር የለም። የሚያሰድብ ስድቦች በጣም በጣም አጸያፊ ስድቦች ከሙስሊም አይጠበቅም። እኔ ከማውቃቸው እኔ እንደማውቃቸው ሙስሊም ከሆኑ የማይጠበቁ ስድቦች ናቸው እና ከድርጊቶቻችሁ እንድትቆጠቡ በእግዚአብሔር ሰው ማሳስባችኋለሁኝ። አትሳደቡ። ኮመንት ላይ እንዳትሳደቡ። ሐሳባችሁን ግን ኮመንት ላይ ግለጹልኝ። ትክክለኛ ሐሳብ ካላችሁ ሐሳብ አለኝ ብላችሁ የምታስቡ ከሆነ ኮመንት ላይ ግለጹልኝ። በሌሎች ቪዲዮዎች፣ በአስተማሪ ቪዲዮዎች እስከምንገናኝ ድረስ ሰላም። እግዚአብሔር ከሁላችን ጋራ ይሁን። ሰላም ቆዩልኝ። ከክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር ራብ፣ ስደት፣ መከራ፣ ጭንቀት፣ ፍርሃት፣ ሰይፍ ማን ማን ይለየን ይችላል። ምክንያቱም ቀኑ ሙሉ አያቱ ስለአንተ እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ወገር አሸናፊዎች እንበልጣለን። ከፍታ ቢሆን ዝቅታ ቢሆን አያላት ቢሆኑ ግዛታት ቢሆን መላእክት ቢሆን ወሬባ ማንኛውም ቢሆን ነገሥታት ቢሆኑ ፍጥረታት ቢሆን የሚመጣው ቢሆን ያለው ቢሆን ሁሉ ከክርስቶስ ይበልጥ